ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 18 ወይም አፕሪል 26 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ09 ሳንቲም እየተመነዘረ ይገኛል። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር 53 ሳንቲም ገዝቶ 134 ብር 16 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ተገዝቶ 126 ብር 48 ሳንቲም እየተሸጠ ነው። አንድ ዩሮ በጥቁር ገበያ 179 ብር ከ90 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ተገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር ከ83 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 114 ብር ከ06 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 94 ብር ከ76 ሳንቲም ገዝቶ 96 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም እየተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ25 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 83 ብር ከ05 ሳንቲም ገዝቶ 85 ብር ከ17 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዊዋን በጥቁር ገበያ 21 ብር ከ70 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 17 ብር ከ83 ሳንቲም ገዝቶ 18 ብር ከ19 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 210 ብር ከ41 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ወጋገን ባንክ ሲሆን 174 ብር ከ17 ሳንቲም ገዝቶ 177 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 515 ብር ከ19 ሳንቲም በመመንዘር ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገበያ 410 ብር ከ51 ሳንቲም በመመንዘር ላይ ይገኛል። አንድ የጆርዳን ዲናር በጥቁር ገበያ 222 ብር ከ99 ሳንቲም በመመንዘር ላይ ነው። አንድ የባህሬን ዲናር በጥቁር ገቢያ 419 ብር 29 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር 11 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገቢያ 3 ብር 10 ሳንቲም በመመንዘር ላይ ይገኛል። የዛሬው የጥቁር ገቢያ እንዲሁም የባንኮች ዕለታዊ የምንዛሬ ተመኒን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጭ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቅን ሀሳብ አስተያየትዎን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዳይረሳ። በዚያ በቃን። መልካም ጊዜ፣ መልካም ቀን።